ሰላም ጤና ይስጥልን። የቀለም ኒውስ አድማጮቻችን እንደምን አላችሁ? የዕለቱን አጫጭር መረጃዎች ዘን ቀርበናል። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። በዕለቱ ወዳገኘናቸው መረጃዎች እናልፋለን። አቶ ታዬ ደንደአ የሰባት ዓመት ከሁለት ወር እስር ተፈረደባቸው። የኤርትራ መንግስት ያለ ፍቃድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ። ፑቲን የዩክሬን ወታደሮችን ደንባስን እንዲለቁ ካልሆነ ሩሲያ በኃይል እንደምትቆጣጠረው አስተጠነቀቁ። የህንድ አየር መንገድ በሰራተኛ ጥረት ምክንያት ከ300 በላይ በረራዎችን ሰረዘ። ወደ ዝርዝር መረጃዎች የቀድሞ የሰላም ሚኒስተር ዴታ እና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የሰባት ዓመት ከሁለት ወር እስር ተፈረደባቸው። አቶ ታዬ ዛሬ አርብ ኅዳር 26 2018 ዓ ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት በልደታ ምድብ አንደኛ ሕገ መንግሥት እና በሕገ መንግሥት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣን እና የክልል ምክር ቤት አባል የነበሩት አቶ ታዬ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከስልሳ ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸው ሶስት የመከላከያ ምስክሮች ነበሩ፣ እነርሱም ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን ነገር ግን ቅሬታዎች አሉን፣ ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። አቃቢ ሕግና ተከሳሹ አቶ ታዬ ደንደአ ከቤታቸው በተገኘ ሕገ ወጥ ጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቢ ሕግ ሁለት ምስክሮች አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸውን መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስተር ጽፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። የሰላም ሚኒስቴር ሚኒስትር የነበሩት እና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑትን አቶ ብናልፍ አንዱ አለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። የኤርትራ መንግሥት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎች መልከኩን ቤተሰቦቻቸው ለቢቢሲ ትግረኛ ተናገሩ። 13 ግለሰቦች ታስረው የነበረው በአስቸጋሪ አነወንዋር ማይ ስርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር ቤት የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለ ምንም ማብራሪያ ሐሙስ ኅዳር 25 2018 ዓ ም ተለቀው ከቤተሰባቸው ጋር ተቀላቅለዋል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓመተ ምህረት ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስሞን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። በመጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው ሀያዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛ እና ነጋዴ ዘራ ግብር ገብረ ህይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስታብ እና በኩረ መብርሃቱ እንዲሁም ኢንጂነር ዳዊት ሀብተማርያም እና ማቴዎስ ሀብተማርያም የተባሉት ሁለት ወንድማማቾች ይገኙበታል። በተጨማሪም ስድስት ነባር የኤርትራ ፖሊስ አባላት ሁለት አስርት ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ አስጠነቀቁ። ይህ ሳይፈጸም በዩክሬን ውስጥ የሚካሄደው ጦርነት ሊቆም እንደማይችል ይፋ አድርገዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይም በነፃ እናወጣቸዋለን ሲሉ ለኢንዲያ ቱዴይ ላይ ተናግረዋል። ሞስኮ 85 በመቶ የሚሆነውን የዶንባስ ክፍል ትቆጣጠራለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛታቸውን መልቀቅ እንደማይቀበሉት ገልጸዋል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የሰላም እቅድ ተደራዳሪዎች በሞስኮ ከተደረገ ውይይት በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቲዊትኮፍ የዩክሬን ሉካንን በፍሎሪዳ ለማገናኘት አቅደዋል። ማክሰኞ በክሬምሊን የተደረጉት ውይይቶች ጥሩ የሚባሉ እንደሆኑ የተናገሩት ትራምፕ የሁለቱ አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና እንደሆነ አክለዋል። የአሜሪካ የመጀመሪያ የሰላም እቅድ አሁንም በዩክሬን ቁጥጥር ስር ያሉ የዶንባስ ቦታዎችን ጨምሮ ለፑቲን ለማስረከብ ሀሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሀሳብ ማቅረባቸው ታውቋል። ፑቲን በዴልሂ ከሚያደርጉት ይፋዊ ጉብኝት በፊት ከኢንዲያ ቱደይ ጋር በነበራቸው ቃለ ምልልስ ላይ በዊትኮፍ እና በጃሬድ ኩሽነር የቀረበውን አዲሱን እቅድ እንዳላዩ ተናግረዋል። የህንድ ትልቁ አየር መንገድ ኢንዲጎ ከማክሰኞ ጀምሮ በገጠመው ቀውስ ከ300 በላይ በረራዎች በመሰረዙ በአገር አቀፍ ደረጃ በሺዎች የሚቆጠሩ መንገደኞች ለእንግልት ተዳርገዋል። በህንድ ከፍተኛ በረራን የሚያስተናግዱት በደልሂ፣ ሙምባይ፣ ሃይድራባድ እና ቤንጋሉሩ የሚገኙ አውሮፕላን ማረፊያዎች ከፍተኛ ጉዳት ከደረሰባቸው መካከል ናቸው። አየር መንገዱ ለተፈጠረው መስተጓጎል የቴክኒክ ብልሽቶችን፣ የአየር ሁኔታን እና አዲስ የወጣው የሰራተኞች መመሪያዎችን በምክንያትነት ጠቅሷል። ከሀገሪቱ የአየር መንገዶች መካከል ከ60 በመቶ በላይ የሀገር ውስጥ ገበያ ድርሻ የያዘው ይህ የአየር መንገድ ዋና ዋና ሜትሮችን እና ትናንሽ ከተሞችን ያገናኛል። ኢንዲጎ የተፈጠረውን የበረራ መስተጓጎል ለማረጋጋት እስከ አርብ ድረስ ባለው መርሃ ግብሩ ላይ ጥንቃቄ የተሞላበት ማስተካከያዎችን ማድረጉን አስታውቋል። ሐሙስ ማለዳ ኤኤንአይ የዜና ኤጀንሲ በዴልሂ ብቻ 33 በሙምባይ 85 እና 73 በቤንጋሉሩ የኢንዲጎ በረራዎች መሰረዛቸውን ዘግቧል። በበረራ መስተጓጉሎች የተበሳጨው መንገደኞችን የሚያሳዩ ቪዲዮዎችን በማህበራዊ ሚዲያ ላይ በስፋት ተሰራጭተዋል። በርካታ መንገዳቸውን ቅሬታቸውን ለመግለጽ ወደ ኤክስ ገጻቸው በመሄድ አስተያየታቸውን አስፍረዋል። አድማጮቻችን፣ ለዕለቱ የያዝናቸው መረጃዎችን ይህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።